ከባህር በር ጋር በተያያዘ ኢሳያስ አፈወርቂንና አብይ አህመድን ፊት ለፊት ለማገናኘት የተደረገው ሙከራ አለመሳካቱ ታውቋል። ኤርትራ የኢትዮጵያን የሰላም ጥሪ ማጭበርበሪያ ነው በማለት ውድቅ ስታደርገው፣ ኢትዮጵያ ደግሞ በአቋሟ ገፍታበታለች። በሌላ በኩል ደግሞ ከኢትዮጵያ ሆኖ ዓለም አቀፍ ክፍያዎችን ለመክፈል የሚያስችል ስርዓት በመዘርጋት ላይ መሆኑ ታውቋል። በዚህም መሰረት ማስተር ካርድ በኢትዮጵያ ዓለም አቀፍ የክፍያ አቅሞችን ለማስፋት የሚችል ስምምነት ተፈራርመዋል። ከባህር በር ጋር በተያያዘ ኢሳያስ አፈወርቂንና አብይ አህመድን ፊት ለፊት ለማገናኘት የተደረገው ሙከራ አለመሳካቱ ታውቋል። ኤርትራ የኢትዮጵያን የሰላም ጥሪ ማጭበርበሪያ ነው በማለት ውድቅ ስታደርገው፣ ኢትዮጵያ ደግሞ በአቋሟ ገፍታበታለች። የኤርትራ የውጭ ጉዳይ ሚኒስቴር አዲስ ባወጣው መግለጫ በሁለቱ ሀገሮች መካከል ቀይ ባህርን በተመለከተ ጉዳዩ በውይይት እንዲፈታ ኢትዮጵያ ያቀረበችውን ሀሳብ ማጭበርበሪያ ነው በማለት ውድቅ አድርጎታል። የብልጽግና ፓርቲ ባለፉት ቀናት የሚያሳየው የእንወ መወያይ ጥያቄ የማይጠቅም ነው። ጥያቄው የሰላም ቋንቋ ቢኖረውም የጦር መሳሪያ ማዕከልን ያደረገ ነው ሲል ገልጾታል። በሚሊዮን የሚቆጠሩ የኢትዮጵያን ህይወት በመጠቀም በቁጥር የሚያንሰውን የኤርትራ ህዝብን በቁጥጥር ስር ለማዋልና ሉዓላዊ የኤርትራ ግዛቶችን ለመያዝ ኢትዮጵያ ወስናለች ሲል ሚኒስቴሩ ገልጿል። ይህ መግለጫ የወጣው በዓለም ዙሪያ የሚገኙ በርካታ የኢትዮጵያ ኤምባሲዎች በጠቅላይ ሚኒስትር አብይ አህመድ የተጻፈ ነው የተባለ መልእክት ከለጠፉ ከጥቂት ቀናት በኋላ ነው። በመልእክቱም ኢትዮጵያ ከኤርትራ ጋር ውይይት ለማድረግ ዝግጁ መሆኗን አስታውቃለች። የኢትዮጵያን ያለፉት ቀናት አካሄድ አደገኛ ስትራቴጂ ነው ብሎ የጠራው የኤርትራ የውጭ ጉዳይ ሚኒስትር መግለጫ በሀገር ውስጥ ያለውን ችግር ወደ ክልላዊ ጉዳይ ለመቀየር እየተሞከረ ነው ሲል ከሷል። በሁለቱ ሀገራት መካከል እየጨመረ የመጣው አለመግባባት ሁለቱን ጎረቤት ሀገሮች ወደ ጦርነት አፋፍ እየገፋቸው መሆኑን በርካታ የፖለቲካ ባለሙያዎች ይገልጻሉ። ይህ በእንዲህ እንዳለ ኬንያ ሁለቱን ሀገራት ለማሸማገል ፍላጎት እንዳላት ማሳወቋን የዲፕሎማቲክ ምንጮች ገልጸዋል። ኬንያው ፕሬዝደንት ዊሊያም ሩቶ በኢትዮጵያና በኤርትራ መካከል ያለውን አለመግባባት በሰላም ለመፍታት በአሸማጋይነት እንደሚሰሩ አሳውቀዋል። የኢትዮጵያና የኤርትራን ጉዳይ ለማሸማገል ቃል የገቡት ሩቶ ከዩጋንዳም ተመሳሳይ የወደብ ይገባኛል ጥያቄ ከሰሞኑ ቀርቦባቸዋል። ፕሬዝደንቱ ከዩጋንዳ የቀረበው ጥያቄ ትክክለኛ ትርጉም አልተሰጠውም ሲሉ ለማስረዳት ሞክረዋል። የዩጋንዳው ፕሬዝደንት ዩዌሪ ሙሴቬኒ ሀገራቸው በህንድ ውቅያኖስ ላይ ወደብ ሊኖራት እንደሚገባ አወዛጋቢ አስተያየቶችን ከሰ በኋላ ከዩጋንዳ ጋር ያለው ግንኙነት ሰላማዊ ነው ሲሉ ፕሬዚደንት ዊሊያም ሩቶ ገልጸዋል። ጋዜጠኞችን በደንብ አውቃቸዋለሁ። ዩጋንዳ ወደብ ለማግኘት እንደሚያስፈልጋት መግለጿን በተመለከተ ግን የተሳሳተ ስሜት ለመፍጠር ሞክረዋል ብለዋል። ዩጋንዳ በኬንያ በኩል ባህሩን ልታገኝ እንደምትችል ላረጋግጥላችሁ ወዳለው የቧንቧ መስመሩን እየዘረጋን ብቻ ሳይሆን መንገዱንም እያሰፋን ነው፣ የባህር ሀዲዱንም እየዘረጋን ነው። ምክንያቱም ደግሞ ይህ አካባቢ እንደ አንድ በጋራ መንቀሳቀስ እንዳለበት እናምናለን ሲሉ ተናግረዋል። ሙሴቬኒ ከዚህ ቀደም በሰጡት አስተያየት ከአካባቢው አንድነት ከመከላከያና ከንግድ የጋራ ስምሪት አንጻር እንጂ የባህር ዳርቻ ግዛትን ለመጠየቅ እንዳልሆነ በመግለጽ አስተያየታቸው ከአውድ ውጭ እንደተወሰደ ተናግረዋል። ሙሴቬኒ ከዚህ ቀደም አገራቸው በህንድ ውቅያኖስ በኩል የባህር በር ሊኖራት እንደሚገባ በግልጽ መናገራቸው ይታወሳል። ይህንንም ሐሳባቸውን ሲያስረዱ አንድ ህንፃ ላይ የሚኖሩ ሰዎች ግቢው የኔ ነው የኔ ነው ማለት አይችሉም። ምድር ላይም አስረኛ ፎቅ ላይም ያለው ግቢውን እኩል የመጠቀም መብት አላቸው ሲሉ ተደምጠውም ነበር። ይህ አስተያየታቸው ደግሞ በበርካታ ኬንያውያን ዘንድ በበጎ አልተወሰደላቸውም። በሌላ በኩል ደግሞ ከኢትዮጵያ ሆኖ ዓለም አቀፍ ክፍያዎችን ለመክፈል የሚያስችል ስርዓት በመዘርጋት ላይ መሆኑ ታውቋል። በዚህም መሠረት ኢትስዊች እና ማስተር ካርድ በኢትዮጵያ ዓለም አቀፍ የክፍያ አቅሞችን ለማስፋት የሚያስችል ስምምነት ተፈራርመዋል። የክፍያ ጥያቄዎችን በባንኮች በካርድ ኔትወርኮችና በክፍያ አገልግሎት አቅራቢዎች መካከል የሚያገናኝ ስርዓት ላይ አገልግሎት በመስጠት ላይ የሚገኘው ኢትስዊች ከማስተር ካርድ ጋር በኢትዮጵያ ዓለም አቀፍ የክፍያ አቅሞችን ለማስፋት የሚያስችል ስምምነት መፈራረሙ ታውቋል። ከዚህ ቀደም ተቋማት በተለይም ባንኮች ከማስተር ካርድ ጋር ተገናኝተው መስራት የጀመሩ ቢሆንም አሁን ግን በኢትስዊች በኩል በጋራ ዓለም አቀፍ የክፍያ ስርዓት ውስጥ መሳተፍ የሚችሉበት ሁኔታ መፈጠሩ ተገልጿል። ስምምነቱ በኢትዮጵያ ዲጂታል ትራንስፎርሜሽን ሂደት ውስጥ አስተዋጽኦ እንዳለው የኢትስዊች ዋና ሥራ አስፈጻሚ አቶ ይለበስ አዲስ በስምምነቱ ወቅት ተናግረዋል። የኢትዮጵያን የዲጂታል ክፍያ ስነ ምህዳር ወደ ተሻለ ደረጃ ለማድረስና የሀገሪቱን ዓለም አቀፍ የፋይናንስ ትስስር ለማጠናከር ያለመ መሆኑን ገልጸዋል። ስምምነቱ ዓለም አቀፍ ክፍያዎችን ለመቀበልና ድንበር ተሻጋሪ የንግድ እድሎችንና ተደራሽነትን ለማስፋት የሚያስችል መሆኑ ተጠቅሰዋል። የሚሰጡት አገልግሎት የኦንላይን ክፍያ ውሱንነትን የሚቀርፍ እንደሆነም አብራርተዋል። የንግዱ ማህበረሰብ በኢኮሜርስ ክፍያ ስርዓት የማስተር ካርድንም ሆነ ሌሎች ዓለም አቀፍ ካርዶችን መጠቀም እንዲችል ያደርገዋል ሲሉ ስራ አስፈጻሚው ተናግረዋል። በተጨማሪም ነጋዴዎች ብሎም አነስተኛና ጥቃቅን ኩባንያዎች በኦንላይን እቃቸውን ለዓለም አቀፍ ሸማቾች እንዲሸጡ ያስችላቸዋል ብለዋል። በማስተር ካርድ የኢስት አፍሪካ ማናጀር ሼሪያን አሊ በበኩላቸው ስምምነቱ ኢትዮጵያ ከዓለም አቀፍ የክፍያ ምህዳር ጋር ያላትን ውህደት ለማፋጠን የሚያስችልና በዓለም ዙሪያ ደህንነቱ የተጠበቀና ዓለም አቀፍ ዲጂታል ኢኮኖሚዎችን ለማሳደግ ያለመ መሆኑን ገልጸዋል። ከዚሁ ጋር በተያያዘ ኢትዮ ቴሌኮም እና ማስተር ካርድ የዲጂታል የፋይናንስ አገልግሎቶችን በጋራ ለማሻሻል የሚያስችል ስትራቴጂያዊ ውይይት ማድረጋቸው ተገልጿል። በኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩና የማስተር ካርድ አፍሪካ ፕሬዚደንት ማርክ ኤሊዮት የተመራ የሁለቱ ተቋማት ከፍተኛ ኃላፊዎች ልዑክ በኢትዮጵያ አዳዲስ የዲጂታል ፋይናንስ አገልግሎቶችን ለማስጀመር የትብብር እድሎችን ለመፈተሽ የሚያስችል ውይይት አካሂደዋል። ይህ የትብብር ማዕቀፍ የቴሌብርንና የማስተር ካርድ ፕላትፎርሞችን በመጠቀም የዲጂታል ፋይናንስ ሶሉሽንን ለማሳደግ፣ የፋይናንስ ተደራሽነትን በከፍተኛ ሁኔታ ለማስፋትና ዘላቂ እድገትን ለማበረታታት ያለመ ነው። ዋና ስራ አስፈጻሚ ፍሬዎት ታምሩ ኢትዮ ቴሌኮም በአፍሪካ ትልቅ የደንበኞች ቁጥርና ግዙፍ መሰረተ ልማት ያለው በመሆኑ ይህም አዳዲስ እድሎችን ለመክፈት የሚያስችል አስቻይ ሁኔታ እንደፈጠረለት በማብራራት በአጋርነት ለመስራት ያላቸውን ተነሳሽነት አረጋግጠዋል። የማስተርካርድ አፍሪካ ፕሬዚደንት ማርክ ኤሊዮት በበኩላቸው የኢትዮ ቴሌኮም ፈጣን የደንበኞች ቁጥር እድገትና ግዙፍ የመሰረተ ልማት አቅም ለአጋርነት ተመራጭ እንደሚያደርገው በማረጋገጥ ማስተርካርድ ይህ ትብብር መልካም አጋጣሚ የፈጠረለት መሆኑንና ለተግባራዊነቱ ያላቸውን የላቀ ቁርጠኝነት አረጋግጠዋል። ይህ ስትራቴጂያዊ ትብብር ኢትዮጵያ በዓለም አቀፍ ዲጂታል ኢኮኖሚ ውስጥ ያላትን ተወዳዳሪነት በከፍተኛ ደረጃ የሚያሳድግ ሲሆን ዘላቂ እድገትንና የሀብት ፈጠራን በማበረታታት አካታችና ሁሉን አቀፍ የዲጂታል ፋይናንስ ምህዳር እንዲሁም በአጋርነት ለመስራት ያላቸውን ተነሳሽነት አረጋግጠዋል። በሌላ በኩል ደግሞ ለስራ ወደ ውጭ ሀገራት የሚጓዙ ዜጎች በመዳረሻ አገራት የጤና ምርመራችሁ ብቁ አይደለም በሚል እንዳይ መለሱ የሚያደርግ አዲስ አሰራር ተግባራዊ መደረጉ ተገልጿል። ወደ ተለያዩ የዓለም ሀገራት በስራ ፈቃድ የሚጓዙ ኢትዮጵያውያን በመዳረሻ ሀገራት የጤና ምርመራችሁ ብቁ አይደለም በሚል እንዳይመለሱ የሚያደርግ አዲስ አሰራር ተግባራዊ መደረጉን የስራና ክህሎት ሚኒስቴር አስታውቀዋል። ኢትዮጵያውያን ወደ ውጭ ሀገራት ለስራ በሚያቀኑበት ወቅት ለስራ ብቁ መሆናቸውን የሚያረጋግጥ የህክምና ማስረጃ ቢይዙም በመዳረሻ ሀገራት በሚደረግላቸው የድጋሚ ምርመራ በጤና እክል ምክንያት ለስራ ብቁ አይደላችሁም በሚል እንደሚመለሱ ያስታ ያስታወሰው ሚኒስቴሩ በኢትዮጵያና በመዳረሻ ሀገራት የሚካሄዱ የጤና ምርመራዎችን ልዩነት የሚያጠብ አዲስ አሰራር ተግባራዊ መደረጉን የገለጸው አዲሱ አሰራር ከዚህ ቀደም በዜጎች ላይ ይደርስ የነበረውን ኢኮኖሚያዊና ስነ ልቦናዊ ጫና ከመቅረፉም በላይ መንግስት ዜጎችን መልሶ ለማጓጓዝ የሚያወጣውን ወጪ እንደሚያስቀር ተገልጿል። በሚኒስቴሩ የውጭ ሀገር ስራ ስምሪት ዴስክ ኃላፊ አቶ በዛ ወርቅ ከተማ አዲሱ አሰራር ዜጎች ከመነሻቸው የሚያደርጉት የጤና ምርመራ መዳረሻ ሀገራት ከሚጠይቁት መስፈርት ጋር የተጣጣመ እንዲሆን ማድረግ እንግልትን ያስቀራል፣ ለዜጎች ደህንነት ቅድሚያ ይሰጣል፣ የሚኒስቴር መስሪያ ቤቱን የስራ ጫና ይቀንሳል፣ እንዲሁም የመንግስትን ያልተገባ ወጪ ያድናል ሲሉ አብራርተዋል። የዜጎችን እንግልትና የመንግስትን ወጪ እንደሚቀንስ የተነገረለት አሰራር ከጤና ሚኒስቴር ጋር በመተባበር ስራ ላይ እንደሚውል ተገልጿል።